በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የአደራ ልጆች በያላችሁበት ሁሉ የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። እነሆ ዛሬ በዕለተ ሕማማት ሁለተኛው ቀን ላይ ማለትም ማክሰኞ ላይ እንገኛለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሕማሙን ችንካሩን ለእኛ ሲል የከፈለውን ዋጋ እና ለኛ ሲል እንዴት አድርጎ በብዙ ስቃይና ህማም ውስጥ አልፎ በደሙ እንደገዛን የምናስብበት ችንካሩን የምንዘክርበት እለት ነው እና ማክሰኞ በቅድስት ኦርቶዶክሳዊ ቤተክርስቲያን እለተ ጥያቄ ትባላለች እና ዛሬ ከብዙ በጥቂቱ እለቱን የዋጀ አጭር መራገብር ይዘንላችሁ ቀርበናል እስከ ዝግጅቶቻችን ፍጻሜ አብራችሁን ትሆኑ ዘንድ እነሆ በሉል እግዚአብሔር ስም ጋበዝናችሁ መልካም ቆይታ እለተ ማክሰኞ የጥያቄ ዕለት ትባላለች። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ስልጣኑ ተጠይቋል። ጥያቄዎቹ የካህናት አለቆች፣ ጸሐፍት፣ ፈሪሳውያን ናቸው። ጥያቄውም በምን ወይም በማን ስልጣን እነዚህን ታደርጋለህን የሚል ጥያቄ ነበረ። ማቴዎስ 21 23 ለጥያቄያቸውም መነሻ እያደረጉት ከላይ እንዳየነው ጌታ በዕለተ እሁድ በቤተ መቅደስ ውስጥ ይነግዱ የነበሩትን ነጋዴዎች ባረሩና መደባቸውን ወይም የሚሸጡበትን ስፍራ በማፈራረሱ ገበያውን በትኖ ነበረና ገበያ መበተን ደግሞ የባለስልጣን ስራ መሆኑን ጠቅሰው ከባለስልጣን ጋር ለማጋጨት ፈልገው ይህን በማን ስልጣን ታደርጋለህ? ብለው ጠይቀውታል። መድኃኒታችን ኢየሱስ ክርስቶስ ግን ልብ ያሰበውን ሕሊና ያመላለሰውን ቀድሞ የሚያውቅ አምላክ ነውና ተንኮላቸውንም አውቆና ተረድቷቸው እንዲህ አላቸው፤ የዮሐንስ ጥምቀት ከወዴት ነበረ? ከሰማይ ወይስ ከምድር በሰው ፈቃድ ወይስ በእግዚአብሔር ፈቃድ ብሎ ለጥያቄያቸው እርሱ ሌላ ጥያቄ ያቀርቦላቸዋል። ማቴዎስ 21 25 እነርሱም ከሰማይ ብንል ታዲያ ለምን አላመናችሁበትም ይለናል፣ ከምድር ነው ብንል ዮሐንስን፣ ህዝቡ ያከብረዋልና ህዝቡን እንፈራለን ብለው አናውቀውም አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስም መልሶ ም በምን ስልጣን እነዚህን እንደማደርግ አልነግራችሁም አላቸው ከዚህም የተነሳ ዕለቱ የጥያቄ ቀን ይባላል ምክንያቱም ጥያቄያቸውን በጥያቄ መልሷልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከሰማይ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም በኅቱም ድንግልና ተወልዶ እነሆ በሕማማት ወቅት መከራውን፣ ችንካሩን፣ ስቃዩን የምናስብበት ዕለት ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ ፍቅሩ በልባችን ተቀርጾ ለዘላለም ይኖር ዘንድ የእርሱ መልካም ፍቃድ ይሁንልን። ውድ የእግዚአብሔር ቤተሰቦች የእግዚአብሔር ሰላምና ፍቅር የእመቤታችን የቅድስት ድንግል ማርያም ምልጃና በረከት ከሁላችሁ ጋር ይሁን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የከፈለው ሕማምና ችንካሩን በማሰብ እነሆ በጾም በጸሎት ወደ እግዚአብሔር አጥብቀን የምንቀርብበት ሳምንት ይሆንልን ዘንድ የእርሱ መልካም ፍቃድ ይሁንልን። አሜን።